በውሉ ቃቢ መቼም ማሁን አሁን እንስ አማት እኔ ሌላ የለኝም። እሰይ እንደናንተ የተቸገሩ ሰዎች አሉ። ልጆቻቸው ጠፍቶባቸው የሚጨነቁ ሰዎች አሉ። እንደው ለነሱስ እነሱማ እንደ እኛ ይደሱ ወላ እንደ እኛ ይደሱ ወላድ አያልቅስ፣ የተቸገረ ሩህ እንደ አድርጎ የሚያስረክብ አያልቅስ። እንደ እኛ ይተደስተው ደግሞ የሚስቁ አድርጋቸው ሌላ የለውም። የሚስቁ አድርጋቸው። ይግባ፣ የጠፋ ይግባ ነው የጠፋበት ተረክቦ እውነት እንግዲህ ውድን የተከበራችሁ አድማጭ ተመልካቾች በምታዩት መልኩ አሁን ላይ ያው ከቤት ወጣ አድርጌ ነው ቀረጻ እያደረኩ ያለሁት። ምክንያቱም ብዙ ሕዝብ እየመጣ እየተመላለሰ የሮቢት ሕዝብ በጣም ክብር የሚገባው ሕዝብ ነውና እየመጣ እየጠየቀ፣ አጠቃላይ ኢትዮጵያውያን ደግሞ እየደወላችሁ በዚህ ባስቀመጥኩ ስልክ ራሱ እየደወላችሁ እየጠየቃችኋት እያጽናናችኋት ስለሆነ እጅግ በጣም አመሰግናለሁ። እኔ መሆነን ለመናገር ይህን ጥሶ ለማለፍ ትንሽ አስቸግሮኛል። በየታ ረንጌል ወጣ መሰላችሁ። እናንተ እንደት ናችሁ? የባህል አልባሳት እምትፈልጉ ነው። አሁን የኢትዮጵያ ህዝብ ይችን እህታችንን እናቋቁማታለን፣ ወደ አገር ቤት ትግባ፣ በዚህ ክሌኗ እንግዲህ በኋላ ልትሰራ አይገባም እያሉ ነውና እንደ አንችስ ምን ትያለሽ? በተለይ ልጅሽ ወደ አገር ቤት እንዲትገባ ትፈልጊያለሽ? የኢትዮጵያ ህዝብ ደግሞ ልጅሽን እንዲያቋቁማትኝ በሞራልም በሁሉም ነገር ወደ ቀልቧ እንድትመለስ እንዲያግዟትኝ ትፈልጊያለሽ? እና እንደሱ ምን መልእክት ታስተላልፊያለሽ? እኔ እንዲያው እርግጠኛ ነኝ እርግጠኛ ነኝ ህዝቡ እንደሚያግዛት ህዝቡ እንደሚያጠናናት ህዝቡ እንደሚያገነባ እንደሚያስደሳት እርግጠኛ ነኝ። እንግዲህ አየሁት አይደለም ምን አለ ይሄው አይ በላይ ምን ያረጋሉ፣ አየሁትኝ አሁንም እርግጠኛ ነኝ የኢትዮጵያም ሰው ህዝቡ ትንሹ ትልቁ እንዲያዘነልኝ አሁንም እርግጠኛ ነኝ ያቋቁማታል፣ ያቋቁማታል አሁንም የሚደግፋታል እሷን ሀቅ ሊመልስልኛም በአገሯ ላይ ወንዲም እህቷ ጋራ ያው ሰላማዊ ሆና ትኖራለች ብዬ ሀሳብ አለ። ያው እዛ አሁን እንድትቆይ አትፈልጊ አንቺን ፈልግም እንዲው ደሞ ለልታውን ሳላበቃ ምን ወሬ ላወራ ብዬ ነው እንጂ እንደብየ እንዴው እንደብየ ደሞ አይኗንማ እንደው ማየት ፈልጋለሁኝ። በእናንተው እንዴው በህዝቡ ጦላ ደሞ በህዝቡ ዱአማ እርግጠኛ ነኝ ሀገር ገብታ ያው እንደምትጥር እናውቃለሁኝ። እናንተ ደጋግ ኢትዮጵያውያን ይች እህታችን አንድ ሁለት ሳይባል ወደ ሀገሯ ገብታ ሁሉም የድርሻውን ድጋፍ አድርጎ ላተኝ በተለይ ሁላችሁም አሻራችሁን አስቀምጣችሁ እህታችን በሀገሯ ላይ ቤተሰቦቿ ጋር ከእንግዲህ ቀሪ ጊዜዋን እንድታሳልፍ። ምክንያቱም ይች ልጅ ብዙ ጊዜዋን አጥፍታለች፣ ለራሷ መሆን ያለባትን በሙሉ ነገር አጥታለች። ህይወት መተካን ነበረባት እሱን ነገር አታለች። ያለምንም ምንም ሁኔታ እንግዲህ ሰባት አመት ሙሉ ባሪያ ሆና እየተቀጠቀጠች እየተገዛች ኑራ ያለምንም ምንም ነገር ነውና፣ በዚህ ሞራሏ ደግሞ አሁን ቀጣይ እዛ ላይ ትሰራለች ለማለት እጅግ በጣም ከባድ ስለሆነ ሁላችሁም ኢትዮጵያውያን ይችን እህታችንን አግዘን እንድናቋቁማትና ታሪካዊ ስራ እንድንሰራ መልክቴ ማስተላለፍ እፈልጋለሁ። ሁላችሁም ሀሳብ አስተያየታችሁን ተናገሩና አካውንት ይከፈትላትና አካውንቷን አስቀምጡ ካላችሁ በታ ቀጣይ አካውንቷ ተከፍቶ የምናቀርብ ይሆናል። ለነበረን ቆይታ እጅግ በጣም ነው የማመሰግነው። እንደው እንግዲህ እናነይ ኢትዮጵያውያንም አጠቃላይ እንግዲህ በዚህ ርብርብ ላደረጉ እኔንም ሁሉንም እስኪ እንደው ምርቃት ሰጡኝ። እስኪ እንደው የእናት ምርቃት ይደርሳልና መርቁን እስኪ

እጅግ በጣም እናመሰግናለን። አሁን እንግዶች ስላሉ ወደ እንግዶች እንዲሄድ ጊዜውን ልሰጥ ነው። ደጋግ ኢትዮጵያውያን እንግዲህ እናታችን በዚህ ሁሉም እና ተለሊ በሉ ነው ያልሽው። ኦ ነው እህ ትንሽ ወላር ወላር ነው። ትንሽ ቅድም ስሰማ ነበረና እንደው ሶፊያ ታገኘ ሲባል ምን ማለት አለብኝ እያልኩ ነበር። ሲሉ ነበር። እስኪ እንደው ልብ ሸጋ ነው፣ ያው በልብ አንዲት እህታችን እንግዲህ ደግሞ ከሳውዲ አረቢያ በጣም ትወደውን ጓደኛዋን ሰርፕራይዝ አድርግልኝ ብላኛለች። ደግሞ እርቦ ነው በሚገርም ሁኔታ እስኪ እንዴት አባቱ እንደሚያምር እንዴት አባቱ እንደሚያምር ህይወት እርቦ ማለት ነው። ጎንቢሶ ነ ጎንቢሶ ደግሞ እጅግ በጣም ዋው ነው የሚያስብለው። በነገራችን ላይ አንዱኛው አንገት ላይ የሚታሰብ እንደዚህ አይነት ሁኔታ ማለት ነው። እንግዲህ ይህን ይመስላል። በረከተችለት ያለችው ይህን ይመስላል። እህታችን እንግዲህ በእንደዚህ አይነት ሁኔታ ጓደኛዋን ሰርፕራይዝ ልታደርግ ነው። ሌላ ምን አለ ተጨማሪ ተጨማሪ ሌላ አዲስ ነገር አለ። አዲሱ እህታችን በእንደዚህ አይነት ሁኔታ ሙሉ ግብአቱ ነው እንግዲህ፣ እሷ እንትን ያደረገችው ያው እንግዲህ በምታዩት መልኩ፣ ያው ልጅየው ክርስቲያን ነው። ስለዚህ እህታችን በቀጥታ እንግዲህ ለልጁ እንዲደርሰው ልናደርግ ነው። ይህን ይመስላል። እናንተ የምትፈልጉት ካለ እንግዲህ ሰርፕራይዝ ማድረግ የምትፈልጉት ሰው ካለ በቀጥታ ሰርፕራይዝ ማድረግ ትችላላችሁ በ09 11 41 733 ላይ ደውሉልን በቀጥታ እንግዲህ ሰርፕራይዝ ማድረግ እንችላለን ማለት ነው።